ሰላም ክቡራትና ክቡራን እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። የኢትዮጵያ ሰንደቅ ዓላማ ሊቀየር እንደሚችል ፍንጭ ስለመሰጠቱ፣ ተጠናክሮ ስለቀጠለው የአማራ ክልል ጦርነት፣ የአርቲስት ሽመልስ አበራና አለምጸሐይ ወዳጆ ግጭትና አስራ አንደኛው የጉማ አዋርድ ሊካሄድ ስለመሆኑ ዝርዝር መረጃ ይኖረናል። ወቅታዊ ፈጣንና ታማኝ መረጃ እንዲደርሳችሁ ከአሳዋቂ ሚዲያ ጋር ይወዳጁ እያልን ወደ መረጃው እናልፋለን። የተሽከርካሪ ሰሌዳ የተቀየረ ሲሆን ይህን አስመልክቶ በተሰጠ ጋዜጣዊ መግለጫ ጋዜጠኞች ስለ ኢትዮጵያ ሰንደቅ ዓላማ ጥያቄ አቅርበዋል። ጥያቄው የቀረበለት የትራንስፖርት እና ሎጂስቲክስ ሚኒስቴር ሰሌዳው ላይ ሰንደቅ ዓላማ ማስቀመጥ ያልተፈለገው ሰንደቅ ዓላማ የመቀየር ሐሳብ በመኖሩ እንደሆነ ተናግረዋል። ዘወትር አዳዲስ አጀንዳዎችን ማስቀመጥ የማይሰለቸው የለውጥ መንግስት የሰንደቅ ዓላማን ጉዳይ በሁለት ምክንያቶች ወደ ህዝብ ገፍቶታል። ስለ ጉዳዩ ሳይጠየቁ ምላሽ የሰጡት ዋነኛው ምክንያት አጀንዳው በህዝብ ዘንድ እንዲያዝ ለማድረግ በማሰብ ሲሆን ሁለተኛው ደግሞ በአረንጓዴ፣ ቢጫ እና ቀይ ሰንደቅ ላይ የኦዴፓ ሰዎች ደስተኛ ባለመሆናቸው ነው ተብሏል። ጥቁር፣ ቀይና ነጭ ቀለማትን በተለመደው አረንጓዴ፣ ቢጫ፣ ቀይ ቀለማት የመተካት አዝማሚያ የሚስተዋል ሲሆን ከመኪና ሰሌዳ ጋር በተገናኘ ለቀረበው ጥያቄ ቀጥተኛ ምላሽ ከመስጠት ይልቅ ዳዩ ሊወሳሰብ ወደሚችል ከፍታ ገፍተውታል። ቀደሞው ጊዜም ሀገራዊ ሰንደቅ ዓላማ ጋር በተገናኘ ስምምነት የሌለው የኦሮሙማው ስብስብ በሰንደቅ ዓላማ ላይ ፖለቲካዊ ቁማር ለመጫወት ኳሷን ወደ መጫወቻ ሜዳው አስገብቷል በመባል ላይ ይገኛል። ሰንደቅ ዓላማን በተመለከተ ሰንደቅ ዓላማው እንዲቀየር የህዝብ ፍላጎት ስለመሆኑ በምን ታወቀ የሚለው ጥያቄ አልተመለሰም። በግርድፉ የብሔራዊ ምክክር ኮሚሽኑ አንዱ አጀንዳ ሰንደቅ ዓላማ መሆኑን አውቀናል ማለታቸው ጥያቄ የሚያስነሳ ሆኖ አግኝተነዋል። በዚህ በተጨማሪም ስለ ቀጣይነቱ ጥያቄ የተነሳበት የብሔራዊ ምክክር ኮሚሽኑ ጋር እንዴት ውይይት ላይንን ያስብላል የሚሉ ጥያቄዎች በመነሳት ላይ ናቸው። ሌሎች የሀገሪቱ ችግሮች መፍትሄ ሳይቀመጥላቸው ከአንዱ ችግር ወደ ሌላ ችግር መዝለል የብልጽግናው ስብስብ ዋና ባህሪ ሆኗል የሚሉም ተበራክተዋል። እነዚህና ሌሎች ሀገራዊ ጉዳዮች ሳይፈቱ ብልጽግና አስቦበት የሚሆን ሳያስብበት የሰንደቅ ዓላማን ጉዳይ አጀንዳ እንዲሆን በማሰብ ጉዳዩን ወደ ህዝብ መግፋቱ ትክክል አለመሆኑን ብቻ ሳይሆን ኃላፊነት የጎደለው ተግባር ነው የሚሉም በርካቶች ናቸው። ወደ ሌላ ጥንቅራችን ስናልፍ በተወዳጇ አርቲስት አለምጸሀይ ወዳጆ እና በአርቲስት ሽመልስ አበራ መካከል ግጭት ተቀስቅሷል ግጭቱ የተፈጠረው አርቲስቷ በብልጽግና ስርዓት ውስጥ በተፈጸመባት አላስፈላጊ ድርጊት ከአንድ ማህበራዊ ሚዲያ ጋር በነበራት ቆይታ በመግለጿ ነው በጉዳዩ ላይ ሀብታሙ አያሌው ጋር ሀሳቡን የሰጠው አርቲስት ሽመልስ አበራ አርቲስቷ በብልጽግና ተፈጸምብኝ ያለችው ድርጊት አሳማኝ እንዳልሆነና ና በሀውልት ማቆም ፖለቲካ ውስጥ ከብልጽግና ጋር በመሆን ያልተገባ ጥቅም ስትሰበስብ ነበር ብሏል በንግግሩም አርቲስቷ ከብልጽግና ሰዎች መሬት በመቀበልና አምስት ሚሊዮን ብር ከአቶ ሽመልስ አዲስ አበባ አካውንቷ ገቢ እንደተደረገላት ገልጿል። ከዚህ በተጨማሪም በጣይቱ ማዕከል ግንባታ ውስጥ አላስፈላጊ ጥቅሞች ስትሰበስብ ነበር ብሏል። እንደ አርቲስቷ ገለጻ በብልጽግና ፖለቲካ ውስጥ ቴጌ ጣይቱን በነጻነት መጥራት እንደማይቻልና ካለፉ ነገስታት ጋር በተገናኘ የብልጽግና ፖለቲካ ችግር እንዳለበት መናገሯ አዲስ ባይሆንም ከአርቲስቷ እንደ በት መደመጡ በርካቶችን አስገድሟል። እንደ አርቲስቷ ገለጻ በብልጽግና ፖለቲካ ውስጥ ቴጌ ጣይቱን በነጻነት መጥራት እንደማይቻልና ባለፉ ነገስታት ጋር በተገናኘ የብልጽግና ፖለቲካ ችግር እንዳለበት መናገሩ አዲስ ባይሆንም አርቲስቷን መደበጡ በርካቶችን አስገርመዋል። ከሁለቱ አርቲስቶች ግጭት በኋላ በርካቶች አርቲስቷን በመደገፍ ሽመልስ አበራን በመቃወም ሀሳባቸውን በሀሳብ መስጫው አስፍረው ተመልክተናል። ወደ ሌላ ጥንቅራችን ስናልፍ አስራ አንደኛው የጉማ ፊልም ተዋናይት ወለላ ሰፋ እና ተዋናይት ፍቅር ተጌታውን የህይወት ዘመን ተሸላሚ አድርጎ እንደሚሸልም እንዲሁም የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችው ወሰን ኃይሉ የጉማ ሄርሜላ ተሸላሚ መሆኗን ይፋ አድርጓል። አስራአንደኛው የጉማ አዋርድ በአድዋ ሙዚየም ጥቅምት 22 ቀን 2018 ዓ ም እንደሚከናወን አዘጋጆቹ ከሰጡት ጋዜጣዊ መግለጫ ማወቅ ተችሏል። በዕለቱ አለባበስ ልዩ ትኩረት እንደተሰጠውና የሀገር ባህል አልባሳት እንጂ እርቃንን የሚያሳይ አለባበስ እንደማይፈቀድ አቶ ዮናስ ብርሃነ መዋ አስረድተዋል። ተጨማሪም ህብረተሰቡን ለማሳተፍ የተወሰነ ትኬት በሽያጭ ለመጀመሪያ ጊዜ እንደሚቀርብ ተነግሯል። የሽልማት ካታጎሪው ዘንድሮ ቀንሶ ወደ ሀያ እንዲወርድ መደረጉን ገልጸው ዘንድሮ ሽልማት በአድዋ 130ኛ ዓመት የሚከበርበት ዓመት መሰጠቱ ልዩ እንደሚያደርገው ተጠቅሷል። ዘንድሮ ዋና ስፖርት ባለፉት አስር ዓመታት አብሮ የተጓዘው በደሌ ቢራ ሲሆን አሪፍ ፔይና ኢትዮፒ ካር አዳዲስ ስፖንሰሮች መሆናቸው ተገልጿል። ወደ ሌላው ጥንቅራችን ስናልፍ በአማራ ክልል በተለያዩ በጎንደር ዞኖች ውስጥ በመንግስት የፀጥታ ኃይሎች እና በፋኖ ታጣቂዎች መካከል ግጭቶች መቀጠላቸውን የሁለቱም ወገኖች መግለጫዎች አመልክተዋል። ሁለቱም ወገኖች በየበኩላቸው ወታደራዊ ድሎችን ማስመዝገባቸውን ሲገልጹ፣ እርስ በርስ በንጹሐን ዜጎች ላይ ጉዳት አድርሰዋል የሚሉ ከባድ ክሶችም አንስተዋል። የሰሜን አማራ ፋኖ በላይ ዘለቀ ባወጣው መግለጫ ኃይሎቹ በተለያዩ አካባቢዎች በመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። በምዕራብ ጎንደር መተማ ወረዳ መስከረም 28 ቀን 2018 ዓ ም በሸመል ጋራ በተባለ ቦታ ላይ ከመንግስት ኃይሎች ጋር በተደረገ ውጊያ ከፍተኛ ጉዳት ማድረሳቸውንና አንድ የመቶ አለቃ ማድረግ ያለው መኮንን መገደሉን የፋኖ ኃይሎች ገልጸዋል። በመግለጫው የመንግስት ኃይሎች በሽንፈት ስሜት በሽመለ ጋራ ከተማ በሚገኝ ትምህርት ቤት ላይ የከባድ መሳሪያ ጥቃት በመሰንዘር አንዲት ሴት ተማሪ መግደላቸውንም ከሷል። በማዕከላዊ ጎንደር ጉንደር አለፋ ወረዳ ወሁንጫ ጎድጓዲት ቀበሌ በሚገኝ አንድ ገዳም ውስጥ የመንግስት ኃይሎች ከ12 ያላነሱ ህጻናት፣ ሴቶችን፣ አዛውንቶችን ጨምሮ በጸበልተኞች ላይ ጥቃት ፈጽመዋል ሲል ቡድኑ ከሷል። በተጨማሪም ኃይሎቹ የግለሰቦችን ቤትና ንብረት መዘርፋቸውንና ማቃጠላቸውን እንዲሁም 24 ሞርታር ሳይክሎችንና አንድ ባጃጅ ማውደማቸው ገልጿል። የፋኖ ኃይሎች በወሰዱት የአጸፋ እርምጃ 16 የታገቱ ሰዎችን ማስለቀቃቸውንም አስታውቋል። በተያያዘ ዜና ፋኖ በሚያስተዳድራቸው የአለፋ ወረዳ ቀበሌዎች ውስጥ ከመምህራንና ከማህበረሰቡ ጋር ውይይት ማድረጉን ገልጿል። በውይይቱ በአካባቢው የነበሩ ስርቆትና የጸጥታ ችግሮች መቀረፋቸውን የገለጸው ፋኖ የመንግስት ኃይሎች ግን ትምህርት ቤቶችን ማውደማቸውንና የመምህራን ደሞዝ መቋረጡ የትምህርት ሂደቱን ፈተና ላይ እንደጣለው አስረድቷል። በሌላ በኩል የኢፌዴሪ መከላከያ ሰራዊት የምስራቅ ጎጃም ዞን ኮር ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሀመድ በሰጡት መግለጫ ሰራዊቱ በሰላም ጸር በሆኑ ጽንፈኞች ላይ በወሰደው እርምጃ የተሰጠውን ተልእኮ በብቃት እየተወጣ መሆኑን ተናግረዋል። ጀኔራሉ እንዳሉት ሰራዊቱ ጽንፈኞችን ከማህበረሰቡ በመለየትና ና ህዝቡ እንዲታገላቸው በማድረግ በቀጠናው አንጻራዊ ሰላም እንዲመጣ አስችሏል። የታጠቀው ቡድን በሰራዊቱ ስም ላይ የሐሰት ፕሮፓጋንዳ ለመንዛት ቢሞክርም በህዝቡ ዘንድ ተቀባይነት በማጣቱ ተበትኗል ሲል አክለዋል። የሁለቱም ወገኖች መግለጫዎች በክልሉ ያለውን የግጭት ሁኔታ ውስብስብነት የሚያሳዩ ሲሆን፣ በተለይም በንጹሐን ዜጎች ላይ ደርሰዋል የተባሉት ጥቃቶችን በገለልተኛ ወገን ማረጋገጥ አልተቻለም። ክቡራትና ክቡራን ለዛሬ ያዝንላችሁ መረጃ የተከታተላችሁትን ይመስላል። ተጨማሪ መረጃ እንዲደርሳችሁ ቤተሰባችን ይሁኑ። ያን በሌላ ጥንቅር እስክንገናኝ ቸር ይግጠመን።